ሰላም ጤና ይስጥልን፣ የጣና ቲቪ ተከታታይ ቤተሰቦቻችን። እንሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮት የግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለን። አፋብሃ ከአዲስ አበባ በ60 ኪሎሜትር ርቀት ጥቃት መክፈቱን አስታውቋል። በወሎ ላስታ ቀጠና ከአራት ሰዓታት በላይ የዘለቀ ውጊያ ሲካሄድ ውሏል። የአፋድና አፋብሃ ጥምር ኃይል የአገዛዙን ጦር በጋራ ተዋግተው ድል መቀዳጀታቸውም ከዚያው ከግንባር አፍ ላይ ውጊያ መረጃዎችን ይዘናል። የብልጽግናው አገዛዝ የቴክኖሎጂ አቅሙን ተጠቅሞ የፋኖ አመራሮች እጅ ሊሰጡ ነው በሚል የድምፅ ቅንብር የስልክ ቅጂ አስመስሎ መልቀቁን ተከትሎ አርበኞች በከፍተኛ ቁጣ ከትግሉ ሜዳ ምላሽ መስጠታቸውን ቀጥለዋል። የአፋር ጎንደር ጠቅላይ ግዛት እዝ የጽሕፈት ቤት ኃላፊ አርበኛ ሀፍታሙ ሙላው ከዚያው ከትግሉ ሜዳ ምላሹን ሰጥተዋል። አብራችሁን ስንዘልቁ ትሰሙታላችሁ። የብልጽግናው አገዛዝ ከጥይት የተረፉ ተማሪዎች ላይ ተጨማሪ እርምጃ መውሰዱ ተሰምተዋል። ከ12 በላይ ተማሪዎች በጸጥታ ኃይሎች ሲታፈኑ በርካታ ተማሪዎች ከትምህርት ገበታ የመባረርና እገዳ ቅጣት ተላልፎባቸዋል። ውሳኔው በተማሪዎቹ ዘንድ ተጨማሪ ቁጣን ፈጥረዋል። ይህም ሌላኛው መረጃችን ነው። በሀገር ውስጥ ጦርነትና በድንበር ተሻጋሪ የጦረኝነት አጀንዳዎቹ የተጠመደው የብልጽግናው አገዛዝ ኢትዮጵያን በሁለንተናዊ መልኩ እያደቀቃት ይገኛል። ይህንን ተከትሎ የኢትዮጵያ ቀጠናዊ ስትራቴጂካዊ ተጽዕኖ በኬንያ መተካቱ ሀገራዊ ድቀቱን የከፋ አድርጎታል። የዕለቱ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናምራለን። በቅድሚያም ሰበር የግንባር መረጃዎችን ወደምንመለከትበት የዜና ምዕራፋችን እናምራል። አፋብሃ ከአዲስ አበባ በ60 ኪሎ ሜትር ርቀት ጥቃት መክፈቱን አስታውቋል። በወሎ ላስታ ቀጠና ከአራት ሰዓታት በላይ የዘለቀ ውጊያ ሲካሄድ ውሏል። የከሰም ኮር ኃይለ ማርያም ማሞ ክፍለ ጦር አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር በመጣመር ታላቅ ጀብድ መፈጸሙን በገለጸበት የግንባር መረጃው ላይ እንዳመላከተው አፋብሃ ከአዲስ አበባ በ60 ኪሎ ሜትር ርቀት ጥቃት መክፈቱን አስታውቋል። የአፋብሃ አሳምነው እዝ የከሰም ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦር አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር ተቀናጅቶ ሸኖ ከተማ በመግባት በአገዛዙ ጦር ኪሳራ ማድረሱን ያስታወቀው እዙ በፈጣን ማጥቃት ታላቅ ድል ማስመዝገቡን ነው ያረጋገጠው። ውጊያው የተካሄደባት ሸኖ ከተማ ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የምትገኝ መሆኑ ደግሞ ዘመቻውን ልዩ ትርጉም ሰጥቶታል፣ ያለው አፋብሃ አሳምነው እዝ ሸኖ ከተማ በመሸገው የአገዛዙ ወታደራዊ ካምፕ ላይ በፈጸመው ማጥቃት ሰብአዊና ወታደራዊ ቁሳዊ ጉዳት ማድረስ መቻሉን አረጋግጠዋል። የብልጽግና ዙፋን አስጠባቂ ሰራዊት የሸኖ ከተማንና የአካባቢውን ማህበረሰብ አስገድዶ ለስብሰባ እያስወጣ ባለበት ወቅት በተፈጸመው በዚህ የከተማ ኦፕሬሽን ሶስት የአገዛዙ ኃይል ሲሞቱ አምስቱ ደግሞ የመቁሰል አደጋ እንዳጋጠማቸው አፋብሃ አሳምነው እዝ በግንባር መረጃው ገልጸዋል። የፋኖ ኃይሎች የፈጸሙትን የከተማ ልዩ ኦፕሬሽን ተከትሎ የአገዛዙ ሰራዊት በርካታ ኃይሉን ከሰንቦና ጫጫ በማንቀሳቀስ በሶስት ግንባር አውደውጊያ ቢያካሂድም፣ በፋኖ ኃይሎች መልሶ ማጥቃት መመከቱን እዙ በግንባር መረጃ አመላክቷል። ከሸኖ ከተማ በተጨማሪም የተካሄደው ውጊያ ፊጦ አላ መስኖ ቀበሌ፣ ጫጫ መንደር፣ በአራጌቻ ግንባርና በሸኖ ከተማ ዳር እንደሆነ የገለጸው አፋብሃ አሳምነው እዝ ሶስቱንም ግንባሮች ከሸኖ ከተማ ውጊያ ተከትሎ የተካሄዱ መሆናቸውን ገልጸዋል። በተመሳሳይ የውጊያ መረጃችንም በወሎ ቤት አማራ የአማራ ፋኖ ብሔራዊ ኃይል መኔሊከዝ ላስታ ጄኔራል አሳምነው ጽጌ ኮር ተፈራ ማሞ ክፍለ ጦር በአገዛዙ ሰራዊት ላይ የደፈታ ጥቃት መፈጸሙን እዙ አስታውቋል። ዛሬ ህዳር 29 ከ ጥዋቱ 12 ሰዓት እስከ ቅጥር 6 ሰዓት ተኩል ድረስ በወሰደው የደፈጣ ጥቃት አይና ቡግና ከአይና ቅዱስ ሀርቤ መውጫ ሲንቀሳቀስ የነበረውን የአገዛዙ ጦር ማጥቃቱን የገለጸው እዙ በአውደውጊያው ከ12 በላይ ሞት ቁጥሩ በውል ያልታወቀ ደግሞ ቁስለኛ ሆኖ በአንድ የፖሊስ መኪና ና አምቡላንስ ቁስለኛ ይዞ መመለሱን ገልጸዋል። እንዲሁም ሰባት ጥቁር ክላሽ 836 የብሬን ተተኳሽ ና 659 የክላሽ ተተኳሽ በምርኮ ገቢ ማድረግ መቻሉንም በግንባር መረጃው ላይ ይፋ አድርጓል። በላስታ ቀጠና ያለውን ውጊያ በመምራት ከሚታወቁት አንዱ የሆነው በአፋብሃ ምንልክዝ የግዙፉ ላስታ ጄኔራል አሳምነው ጽጌ ኮር ምክትል አዛዥ አርበኛ ኮማንዶ ሀምሳ አለቃ ፍቅሩ ሙልዬ በበኩሉ አገዛዙ ክንዳችን ያውቀዋል። ለአንዴና ለመጨረሻ ጊዜ የብልጽግና ጀሌዎቹን እስትንፋስ ለመቁረጥና የህዝባችንን እንባ የምናብስበት ቀን እርብ መሆኑን ልናረጋግጥላችሁ እንወዳለን ሲል መልእክቱን አስተላልፈዋል። በወሎ ቤት አማራ የአፏድ ና አፋ ብሃ ጥምር ኃይል ያገዛዙን ጦር በጋራ ተዋግተው ድል መቀዳጀታቸውን አስታውቀዋል። ህዳር 29 አፋድ ለጣቢያችን ባደረሰው የአውደ ውጊያ ውሎ ዝርዝር መረጃ ላይ እንደተመለከተው ሁለቱ ድርጅቶች የጋራ ተጋድሏቸውን በድል አጅበው ቀጥለዋል። በሸዋሮቢት ና አዋሳኝ ቀጠና የአፋድ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮራ አካል የሆኑት ራምቦ ክፍለ ጦር ሰባት ለሰባ ክፍለ ጦር የፋኑ ኃይሎች በተሬና ቆቦ ቀጠና ከሚገኘው የአባት አርበኞች ፋኑ ጦር ጋር በቅንጅት ባደረጉት ውጊያ መነሻውን ከሸዋሮቢት ከተማ በማድረግ በቅርብ ርቀት ወደሚገኘው ቆቦ አካባቢ ለመግባት ህዳር 28 ከሌሊቱ 11 ሰዓት ላይ በተንቀሳቀሰው የአገዛዝ ጦር ላይ ከፍተኛ ድል ተቀዳጅተዋል። እንደ ግንባር መረጃው የፋኖ ኃይሎች ቀድሞ በደረሳቸው መረጃ መሰረት ገዢ ቦታዎችን በመያዝ ከአገዛዙ መቶ ሶስተኛ አየር ወለድ ኮማንዶ ክፍለ ጦር ከፖሊስ ከአድማ ብተና ና ከሚሊሻ የተውጣጣውን የአገዛዙ ጦር ከፍተኛ ጉዳት በማድረስ ወደ መጣበት በሽንፈት ተመልሷል። በተመሳሳይ በአንድ በኩል ከከላላ እስከ ደሴ፣ በሌላ በኩል ከጃማ ደጎሎ ባለው ቀጠና በርካታ ኃይል በማሰለፍ ህዳር 26 ከቀኑ ዘጠኝ ሰዓት ጀምሮ በሁለት አቅጣጫ ወደ ደገር ከተማ ለማቅናት ሙከራ ያደረገው የአገዛዙ ጦር ከባህር ከሸዋ ከወሎና ጎጃም ጠቅላይ ግዛቶች በተውጣጡ የአፋድ የፋኖ ኃይሎች ከፍተኛ ጉዳት ደርሶበታል። ከደሴና ከላላ የተነሳውን የአገዛዙ ጦር ከደገር በቅርብ ርቀት ላይ በሚገኘውና ና ልዩ ቦታው መርቆ ወንዝና ቆርቄ በተባሉ አካባቢዎች ከአፋድ ሸዋ ጠቅላይ ግዛት እዝ የእዙ ንስር ቃኝ ሻለቃ ያጼ አምደጽዮን ኮርቃኝ ያጼ ዳይት ክፍለ ጦርቃኝ ና ሁለተኛ ታደለ ጠና ሻለቃ ከወሎ ቤት አማራ ጠቅላይ ግዛት እዝ የተውጣጡ ሻለቆች እንዲሁም ከጎጃም ጠቅላይ ግዛት እዝ የአባይ ሸለቆ ብርጌድ የተሳተፉ ሲሆን በሌላ አቅጣጫ ከጃም አደጉሎ ከተማ ያቀናውን የጠላት ጦር ደግሞ የአማራ ፋኖ ብሔራዊ ኃይል መኔሊከዝ ከዋሲል ና አደም ክፍለ ጦሮች የተገኙ ሻለቆዎች የተቀናጀው ውጊያ አድርገው አንድነታቸውን ና አይበገሬነታቸውን በተግባር አስመስክረዋል ሲል የግንባር መረጃውን ያደረሰን አፋር ነው። አክሎም የፋኖን ክንድ መቋቋም ያቃተው የአገዛዙ ኃይል የአርሶ አደሩን ቤት ና የሰብል ክምር በማቃጠል የተለመደውን የጦር ወንጀል በህዝብ ላይ ፈጽሟል ሲል አሁናዊ ሁኔታውን አስረድተዋል። ይህ በእንዲህ እንዳለም አፋር ሚኒስትር ጠቅላይ ግዛት እዝ ሁለት መቶ ስድስተኛ ከፍ ያለው ደሴ ኮር አካል የሆነው ጄኔራል ኃይሌ ዘውባንተ ክፍለ ጦር ከአገዛዙ ሰሬት ጋር እረፍት የለች ትንቅንቅ ላይ ይገኛል። ለአንድ ወር የተጠጋ ጊዜ ተከታታይ ውጊያዎች ላይ የሰነበተው ክፍለ ጦሩ ህዳር ሀያ ስድስት ከስማዳ ወረዳ ከወገዳ ከተማ ተነስቶ ወደ የኳሳ ቀጠን ያመራ የጠላት ኃይል ጋር ከባድ ፍልሚያ አድርጎ ከፍተኛ ጉዳት አድርሶበታል። የአፋድ ጎንደር ጠቅላይ ግዛት እዝ ሁለት መቶ ስድስተኛ ከፍ ያለው ደሴ ኮርንና ደጋፊውን ማህበረሰብ እበቀሏለው እያለ በአደባባይ በሚዘት ኮነኔል የሚመራው የቀጠናው የአገዛዙ ጦር ከንጹሀን አርሶ አደሮች በርካታ ትጥቆችን ያስወረደ ቢሆንም ህዝቡ የፋኖ አባት አርበኞችን ጦርን በራሱ ተነሳሽነት አደራጅቶ፣ ከፋኖ መደበኛ ጦር ጋር ተቀናጅቶ በመዋጋትና ትልቅ ጀብድ በመፈጸም ላይ ይገኛል ሲል ያውደውጊያ ውሎውን ገልጿል። በጥቅሉ አገዛዙ ባለፉት አስር ቀናት የአፋድ አመራሮች ይገኙበታል ብሎ ባሰባቸው ቀጠናዎች የተቀናጀ ጥቃት ለማድረግ ሙከራ ሲያደርግ ሰንብቷል ያለው የአፋድ የግንባር መረጃ እቅዱ አልተሳካለትም። መስዋዕትነት ቢያጋጥም እንኳን በተሰዋ መሪ ምትክ አዲስ መሪ ተተክቶ ትግሉ ይቀጥላል ሲል ገልጿዋል። የብልጽግናው አገዛዝ ከጥይት የተረፉ ተማሪዎች ላይ ተጨማሪ እርምጃ መውሰዱ ተሰምተዋል። ከሁለት በላይ ተማሪዎች በጸጥታ ኃይሎች ሲታፈኑ፣ በርካታ ተማሪዎች ከትምህርት ገበታ የመባረርና እገዳ ቅጣት ተላልፎባቸዋል። ውሳኔው በተማሪዎች ዘንድ ተጨማሪ ቁጣን ፈጥረዋል። ካለፈው ህዳር ስምንት ቀን ጀምሮ ለተከታታይ አራት ቀናት የትምህርት ሚኒስቴር ያወጣውን አዲሱን ፖሊሲ በተመለከተ በመንግስት ዩኒቨርሲቲዎች የሚማሩ ተማሪዎች ከፍተኛ ተቃውሞ ማስነሳታቸው ይታወሳል። በተማሪዎቹ ዘንድ ተቃውሞ የገጠመው ፖሊሲ የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ አመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ሲሆን ይህንን ተከትሎ በደባርቅ ዩኒቨርሲቲ የተቃውሞ ድምጻቸውን ያሰሙ ተማሪዎች ላይ እርምጃ እንደተወሰደባቸው ተሰምተዋል። ከአስራ ሶስት በላይ በሚሆኑ የመንግስት ዩኒቨርሲቲዎች ተቃውሞ ተቀስቅሶ የነበረ ቢሆንም በደባርቅ ዩኒቨርሲቲ ተማሪዎች የፖሊሲ ለውጥ ጥያቄ ማንሳታቸውን ተከትሎ ከአገዛዙ ወታደሮች በተተኮሰ ጥይት ሁለት ተማሪዎች ህይወታቸው ማለፉ፣ ሶስት ተማሪዎች ደግሞ ከባድና ቀላል ቁስለኛ መሆናቸው አይዘነጋም። በዚህ ያልተገደበው አገዛዙ በተማሪዎች ላይ ተጨማሪ እርምጃ መውሰዱ ተሰምተዋል። በጉዳዩ ላይ መረጃውን ያደረሱን የደባርቅ ዩኒቨርሲቲ ተማሪዎች ችግሩ ከተፈጠረ በኋላ ከ12 በላይ ተማሪዎች በአገዛዙ ወታደሮች ከዶርማቸው ተወስደዋል፣ ከትምህርት የተባረሩም አሉ ብለውናል። ተማሪዎቹ እንደሚሉት ከዚሁ እንቅስቃሴ ጋር በተያያዘ አምስት ተማሪዎች ከትምህርት ገበታቸው ሲሰናበቱ ሶስት ተማሪዎች ለአንድ ዓመት ከትምህርት ገበታቸው ታግደዋል። በተጨማሪም አስራ ዘጠኝ ተማሪዎች ከፍተኛ የጽሑፍ ማስጠንቀቂያ እንደተሰጣቸው ገልጸዋል። በደባርቅ ዩኒቨርሲቲ የተነሳው ተቃውሞ ሁለት መልክ ነበረው የሚሉት ተማሪዎች አንደኛው ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደውን አዲሱን መመሪያ የሚቃወም ሲሆን፣ ሁለተኛው እርቦናል፣ ምግብ ይስተካከልልን በሚል ጥያቄ የተነሳ እንደሆነ ያስታውሳሉ። ጥያቄው ሰላማዊ በሆነ መንገድ የቀረበ ቢሆንም ከደባርቅ ዩኒቨርሲቲ በቅርብ ርቀት የፋኖ ኃይሎች ነፃ ቀጠና የፈጠሩበት፣ አገዛዙ የተማሪዎችን የመብትና የፖሊሲ ጥያቄ በከፍተኛ ስጋት በመመልከት እርምጃ ወስደዋል። በዚህም የተማሪዎች ሕይወት መጥፋቱ የአካልና የንብረት ጉዳት ከመድረሱ በተጨማሪ አሁንም ተማሪዎችን በትምህርት መቅጣቱ ብዙዎችን አስቆጥተዋል። የደባርቅ ዩኒቨርሲቲ አመራር በአካዳሚክ ዲሲፕሊን ጥሰት ስም ከአገዛዙ በተሰጠው ትዕዛዝ መሰረት በወቅቱ አመፅ ቀስቅሰዋል ያላቸውን መብት ጠያቂ ተማሪዎች ከማሰናበቱ ቀደም ብሎ አስራ ሁለት ተማሪዎች በጸጥታ አካላት በኃይል ከዶርማቸው ሲወሰዱ ተባባሪ መሆኑ ተማሪዎችን አስቆጥተዋል። ህዳር 27 2018፣ 12 ተማሪዎች ከዶርማቸው በጸጥታ ኃይሎች ታፍነው ተወስዷል፣ ያሉት የዶርም ክፍል ጓደኞቻቸው የታፈኑት ተማሪዎች የት እንደገቡ እንደማይታወቅ ገልጸዋል። ምግብ እንዲስተካከልልን በመጠየቃችን ጥይት ተተኮሰብን፣ ሲሉ በሰላማዊ ሰልፍ ወቅት የደረሰባቸውን በማስታወስ በአገዛዙ የተፈጸመባቸውን በደል የገለጹት ተማሪዎች፣ የተባረሩ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ በግቢ ውስጥ የድጋፍ ፊርማ ፒቲሽን ለማሰባሰብ ሀሳብ እንዳላቸው ገልጸዋል። ሁሉም የሚዲያ አካላት ድምጽ እንዲሆናቸው ጠይቀዋል። የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀ በበኩላቸው በዩኒቨርሲቲያችን ህገወጥ ሰልፍ በመሩና ባስተባበሩ የአካል ጉዳትና የንብረት ውድመት ባደረሱ ተማሪዎች ላይ ተገቢው ማጣራት ተደርጎ የአካዳሚ የዲሲፕሊን ቅጣት ተላልፏል ሲሉ ተማሪዎች መታገዳቸውን አምነዋል። በሀገር ውስጥ ጦርነት በድንበር ተሻጋሪ የጦረኝነት አጀንዳዎቹ የተጠመደው የብልጽግናው አገዛዝ ኢትዮጵያን በሁለንተናዊ መልኩ እያደቀቃት ይገኛል። ይህንን ተከትሎ የኢትዮጵያ ቀጠናዊ ስትራቴጂካዊ የተጽዕኖ በኬንያ መተካቱ ሀገራዊ ድቀቱን የከፋ አድርጎታል። አገዛዙ የውድቀት ዘመኑን የማንሰራራት ዘመን እያለ ቢጠራውም ኢትዮጵያ በቀጠናው የነበራትን ተሰሚነት ከማጣቷን ባሻገር የብልጽግና አገዛዝ በጎረቤት ሀገራት ዘንድ በስጋት የሚታይ ሆኗል። በተለይም ዲፕሎማሲያዊ ውድቀቱ በቀደሙት ጊዜያት የኢትዮጵያ መንግስት ጥብቅ ወዳጅ የሚባሉ ሀገራት ከአገዛዙ እየሸሹ ይገኛል። በአንጻሩ ኬንያ በበሳል አመራሯ የአካባቢውን ሀገራት የዲፕሎማሲ ማዕከል ከመሆን ባለፈ በአሜሪካ ልዩ ተመራጭ ሆናለች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ያወጣው አዲሱ የአሜሪካ የውጭ ፖሊሲ ላይ አሜሪካ በአፍሪካ ቀንድ ቀጠና የሚታዩ ግጭቶችንና ውጥረቶችን በመፍታት ላይ እንደሚያተኩር ያብራራል። በዚህ ፖሊሲ መሰረት እንደ ኬንያ ያሉ ቀድሞውንም በሰላማዊነታቸው ተመራጭ የሆኑ ሀገራት የአጋርነት ሚናውን ሲወስዱ፣ ጦረኛው ብልጽግና ግን የኢትዮጵያን አጋርነት እድል አጨናቅፏል። አሜሪካ ለበርካታ አስርተ ዓመታት በአፍሪካ የሊበራል ዲሞክራሲ ሪዮትን በማስፋፋት ላይ አተኩራ እንደነበር የሚያትተው የትራምፕ ፖሊሲ ከእንግዲህ አሜሪካ ከአፍሪካ ሀገራት ጋር የንግድ አጋርነትን በማጠራከርና ግጭቶችን በመፍታት ላይ እንደምታተኩር ይገልጣል። አዲሱ የውጭ ፖሊሲ በተለይ በኢትዮጵያና ሶማሊያና በኢትዮጵያና ኤርትራ መካከል ያሉትን ውጥረቶች በማብረር ላይ ትኩረት ያደረገ እንደሚሆን ፖሊሲው በሰነዱ ላይ ጠቅሷል። ይህም ኢትዮጵያ ከጎረቤቶቿ ጋር ችግር ውስጥ መግባቷን የሚያምን ሰነድ ሲሆን የብልጽግናውን አገዛዝ ጦረኝነትም የሚረዳ ሆኗል። በኢትዮጵያና ሶማሊያ መካከል ከባህር በር ጋር በተያያዘ የተፈጠረው ውዝግብ በቱርክ አሸማጋይነት ባለፈው ዓመት እንደተፈታ ባይዘነጋም የአንካራው ስምምነት መልሶ አደጋ ውስጥ መግባቱ፣ በመቀጠል ከኤርትራ ጋር የተገባው ወታደራዊ ፍጥጫ ለግጭት የቀረበ መሆኑ በቀጠናው አንከር ስቴት ሆና የቆየችውን ኢትዮጵያን በጦረኝነት እያስፈረጃት መጥተዋል። በአንጻሩ የኬንያ ዋና ስትራቴጂክ አጋርነት ለአሜሪካና የምዕራብ ዓለም ሀገራት ተመራጭ ሆናለች። ከሰሞኑ ይፋ የሆነው የብሔራዊ ደህንነት ስትራቴጂክ ሰነድ ኬንያ ዋና ስትራቴጂክ አጋር አድርጎ ይገልጻታል። ይህም በአፍሪካ ቀንድ ቻይና ጋር ባላት ፍክክር የኃይል ሚዛን ለማስጠበቅ አሜሪካ ኬንያን እንደመረጠች አመላካች ሆኗል እንዲሁም ኬንያ ለወታደራዊ ለኤሌክትሪክ መኪና ለንፋስ ተርባይን እና ሌሎች ኤሌክትሮኒክስ መሳሪያዎች ጥቅም ላይ የሚውል ስትራቴጂክ የከበረ ብረት ማዕድን ያገኘች መሆኑ ሀገሪቱ ከአካባቢው ሀገራት የተሻለ ሰላማዊና የተረጋጋች መሆኗ አሜሪካኖች ኢንቨስት ሊያደርጉባት ምርጫቸው ማድረጋቸው የኢትዮጵያን የቀደሙ ድሎችን ጭምር የሚያሳጣ ሆኗል በተጨማሪም ኬንያ ኢትዮጵያ በቀጠናው ትታወቅበት የነበረው የጸረ ሽብር ዘመቻ የመተካት አቅም ላይ የደረሰች መሆኑ ሀገሪቱ ሰላማዊና የተረጋጋ አመራር ያላት መሆኑ ስትራቴጂክ የተጽዕኖ አቋሟን ከፍ እንዲል አድርጓታል የሚሉት ተንታኞች እነዚህ ታሳቢዎች አሜሪካ ከኬንያ ጋር የኢኮኖሚና የጸጥታ ስትራቴጂ አጋርነት እንዲፈጥሩ አድርጓቸዋል ይላሉ። በአንጻሩ በኢትዮጵያ ያለው ጦረኛ አገዛዝ መሆኑ የሀገሪቱን የቀደመ ስትራቴጂክ የተጽዕኖ አቅም እንዳሳጣ ያስረዳሉ። በተለይ በጸረ ሽብር የሰላም ማስከበር ተልዕኮ ኬንያ የኢትዮጵያን የተመራጭነት ቦታ እየያዘች ነው የሚሉት ተንታኞቹ በአሁኑ ሰዓት ኬንያ በጎረቤት ሶማሊያ የሰላም አስከባሪነት ተልዕኮዋን ከፍ ያደረገች ሲሆን የአሜሪካን ጦርነት የካርቢያን ደሴት በሆነችው ሀይቲ ውስጥ በሰላም ማስከበር ስም እየተዋጋች እንዳለች ያስታውሳሉ። ይህም ኬንያ የቀጠናው የአሜሪካ ስትራቴጂካዊ ወዳጅና ዘላቂ ጥቅሟን ለማስከበር እንዳስቻላት ይገልጻሉ። በተለይም የራሷን የጸጥታ አቅም በአመራርና በዘመናዊ ቴክኖሎጂ ማጠናከር፣ የጸጥታ መዋቅሩ ከውስጣዊ የግጭት ስጋት ነጻ መሆኑ፣ ችግሮች ሲነሱም በፖለቲካዊ መፍትሄና በህግ የበላይነት የመፍታት ልምድ እያዳበረች መምጣቷ የውጭ ተጋላጭነቷን እንደቀነሰው፣ የእነዚህና ሌሎች የአመራር አቅም የሆኑ ድምር ውጤቶች ቀጠናዊ መሪነትን ከኢትዮጵያ ለመረከብ እንዳበቃት የቀጠናው ጂኦፖለቲካ ተንታኞች እምነት ነው። ዳንታኞቹ ትልቁ የኬንያ እድል ግን የኢትዮጵያው ገዢ ጦረኝነትና እሱን ተከትሎ የመጣው የዲፕሎማሲ ውድቀት መሆኑን ያስረዳሉ። በሶማሊያ 5ምሳ ህጻናት በዲፍተሪያ ወረርሺ ምክንያት ህይወታቸው ማለፉ መነጋገሪያ ሆነዋል። በሶማሊያ በተከሰተው ዲፍተሪያ ወረርሽኝ ቢያንስ ሀምሳ ህጻናት ሲሞቱ ወደ አንድ ሺህ የሚጠጉ ደግሞ በበሽታው ተይዘዋል። ይህም በሽብርና ቀውስ በምትናጠው ሀገር ለወላጆች ተጨማሪ ስጋት ሆኗል። ይህንን ተከትሎ ሀገሪቱ ከታህሳስ 6 ጀምሮ የክትባት ዘመቻ ለመጀመር ያቀደ ሲሆን፣ ዘመቻው ከአምስት እስከ አስራ አምስት ዓመት እድሜ ክልል ውስጥ ያሉ ህጻናት ላይ ያተኮረ ነው ተብሏል። ዲፍቴሪያ በባክቴሪያ የሚመጣ ከባድ በሽታ ሲሆን በዋነኝነት በአፍንጫና ጉሮሮ ላይ ጉዳት የሚያደርስ እንዲሁም የቆዳ ቁስለት ሊያስከትል የሚችል እንደሆነ የዓለም ጤና ድርጅት ሙያዊ ማብራሪያዎች ይጠቁማሉ። በሽታው በሳል በማስነጠስና በበሽታው ከተያዙ ሰዎች ጋር የቅርብ ግንኙነት በመመስረት በከፍተኛ ሁኔታ እንደሚተላለፍም ተጠቁመዋል ምንም እንኳን በሽታው በክትባት አማካኝነት መከላከል ቢቻልም በፍጥነት የሚዛመት መሆኑ በጎረቤት ሀገር ሶማሊያ የተቀሰቀሰው የህፃናት ወረርሽኝ ወደ ኢትዮጵያ የሚገባ ከሆነ አደጋው የከፋ እንደሚሆን በመነገር ላይ ነው። በቅርቡ በኢትዮጵያ ውስጥ መገኘቱ የተዘገበው የማርበርግ ቫይረስ ስርጭቱ በከፍተኛ ፍጥነት በመዛመት ላይ መሆኑን ተከትሎ አሜሪካ ዜጎቿ ወደ ተለያዩ የኢትዮጵያ አካባቢዎች እንዳይሄዱ ማስጠንቀቋ ይታወሳል። በተለይም በሐዋሳ የማርበርግ በሽታ መከሰቱን ተከትሎ የአሜሪካ ኤምባሲ ወደ ሲዳማ ክልል የሚደረግ ጉዞን መከ ሲከልከሉ ሰሞነኛ መረጃ ነው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በህዳር 18 በሐዋሳ ከተማ በማርበርግ በሽታ የተያዘ ሰው መገኘቱን ተከትሎ ሰራተኞቹ ወደ ሲዳማ ክልላዊ መንግስት እንዳይጓዙ አስጠንቅቋል። ኤምባሲው ህዳር 25 ቀን በወጣው ማስጠንቀቂያ ውሳኔው የተወሰደው ከፍተኛ ጥንቃቄ ለማድረግ እንደሆነ ገልጸዋል። የዘርፉ ተመራማሪዎች ስለ ማርበርግ ቫይረስ በሰጡት ቁልፍ መረጃ ላይ እንደተመለከተው ቫይረሱ የመተላለፊያ መንገዱ በንክኪ ከህመምተኛ ሰውነት ፈሳሾች ጋር ንክኪ ሲፈጠር ነው። የሞት ምጣኔውን በተመለከተ በወጣው መረጃ ላይ ከ24 ፐርሰንት እስከ 88 ፐርሰንት እንደሚደርስ ተጠቁሟል። ይህም ማለት ቫይረሱ ከኮቪድ እጅግ የከፋ ገዳይ እንደሆነ በመረጃው ላይ ተመላክቷል። ቫይረሱ በወንድ የዘር ፈሳሽ ውስጥ እስከ አንድ አመት ሊቆይ ይችላል የሚሉት የቫይረሱ ተመራማሪዎች ከፍተኛ ጥንቃቄ የሚጠይቅ እንደሆነ ገልጸዋል። ኢትዮጵያ በዚህ መሰል ቫይረስ ወረርሽኝ ስጋት ውስጥ በወደቀችበት በዚህ ጊዜ በጎረቤት ሶማሊያ የተከሰተው ዲፍቴሪያ ወረርሽኝ ወደዚህ ቢዛመት በጦርነት መንግስታዊ ሽብርና የኢኮኖሚ ቀውስ በምትናጠው ሀገር እጅግ የከፋ እንደሚሆን ተሰግተዋል። አርበኛ ሀብታሙ ሙለው እባላለሁ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ ጽህፈት ቤት ኃላፊና የመይሰው ጋፋ ክፍለ ጦር ሰብሳቢ ነኝ። በትናንትናው እለት በአርበኛ ተሾመና በእኔ አማካኝነት የወጣ ቮይስ ሪከርድ አለ። ይህን ሪከርድ እንግዲህ በብልጽግና አማካኝነት የወጣ መሆኑ ቢታወቅም ከብልጽግና ጋር ምንም አይነት ግንኙነት እንደሌለን የሚያመላክቱ ነጥቦች አሉ ምክንያቱም እኛ ከነሱ ጋር የምንሰራበት አንዳችን ምክንያት የለንም። ይህ በደም የጋየ ድርጅትና ተቋም ጋር ለዘውም እየፈረሰ ያለ ከነሱ ጋር የምንሰራበት ምንም አይነት አመክንዮ የለንም። ሰሩ ቢባል እንኳን ብልጽግና የእሱ አገልጋዮች ብንሆን እንኳን በዚህ ልክ እኛን አብረው እየሰሩ ነው የሚል ወይስ ሪከርድ አይለቅም ነበረ። የን ሪከርድ የለቀቀው ምናልባትም ለእሱ ተገዥ ስላልሆነና የእሱ ተላላኪዎችን መስራት እንዳልቻል ማረጋገጫ ስላገኘ ብቻ እኛን እርስ በራሳችን ለማናቆር እና ከሌሎች የትግል ጓዶቻችን እይታ ውጭ ለማድረግ ታስቦና ታቅዶ የተሰራ ነው። እንደሰማችሁት ወይስ ሪከርዱም እጅግ በጣም የተቆራረጠና የተቀጣጠለ ነው። እኛ በእያንዳንዱ የትግል ቀናችን መረጃ እንለዋወጣለን። ይህ መረጃ ማውደጊያዎችን በምን መልኩ እናስኪድ የሚል ነው። እንደሰማችሁት ከካፒቴን ጋር ተያይዞ የጠየቀኝን መረጃ የሰጠውትን መልስ ሙሉ በሙሉ ቆርጠውታል። ከዛ ውጭ ደግሞ በቀጠናዊ ትስስር 204ኛ ኮርና 206ኛ ኮር ጋር በጋራ የሚያገናኙ ቀጠናዎችን ተወያይተንና ተግባብተን በጋራ ለመስራት የተወያየውን ውይይት ሙሉ በሙሉ ቆርጠው መሀል ላይ የራሳቸውን ኤዲቲንግ በመጠቀም ከብልጽግና ጋር እንደራደራለን፣ አብረን ተከባብረን እንሰራለን በሚል መልኩ እነሱ አውጥተውታል ማለት ነው። ይህ ደግሞ እጅግ ከእውነታ የራቀ ነው። እኛም በተለይም አርበኛ ተሾማበው በዚህ ጉዳይ የሚጠረጠር እንዳልሆነ መላ አማራ ህዝብ የሚመሰክርለት ነው። ለቀጣይም እኛ በዚህ ትግል ውስጥ እስከ ቀራኒው የምንጓዝ አርበኞች እንጂ መሀል ላይ መንገድ ላይ ቀሪዎች አይደለንም። በዚህ አማራ ህዝብ እንዲሁም በትግል ሜዳ ላይ ያሉ አርበኞች ጓዶቻችን ይመሰክሩልናል። በዚህ ልክ ግን ተቋሙ ወይም በደም የጋየ ብልጽግና የሚባለው ተቋም ምን ያክል የወረደ ስራ እየሰራ እንደሆነና ተስፋ እንደቆረጠ ብዙ አመላካች ነገሮች አሉ። ለማንኛውም እኛ መንገድ ላይ ቀሪዎች አይደለንም። እስከ ቀራኒው የሚጓዘውና መንገድ ላይ የሚቀረውን የአማራ ዝበ ያለ ማለት ነው። አመሰግናለሁ።